በማግስቱ ከፈሰሰው የኪዳን ደም ጋር ምን አለው? ህብረት አለው። ያን ማሰቢያ ነው። አሁን ስንበላው ምንድን ነው? ስንጠጣውስ ምንድን ነው? ቁጥር 26 ይህንን ስጋ በበላችሁ ጊዜ ሁሉ አይልም፣ አይልም፣ አይልም። ስለናንተ የሚሰጠው ስጋይ ነው። ይህንን ለምን አድርጉት? ለመታሰቢያ አድርጉት ነው